ቤቲ ከጽናት ቤት ከእናቷ ጋር መጣች። እናቷ እንግዲህ ዶክተር ጋር ስታመላልስ ያፈቀረችው ሰው ጋር መኖር ነው መድኒቱ ብለውኛል በላ እንግዲህ ኬራ ግዴታ ልጅን ተቀበረኝ እና ድልድይ ብላ እየተማጸነኝ ከቤቱ ይዛው መትዛ መታለኝ። ኬራም ኑሮ የናታ መሰቃቅሉ ይዘሽ ጥፊ ልጅሽን ሄጅ ብሎ በሩን ዘግቶ ወደ ቤት ሲገባ እነሱ ማልተመለሱ እንግዲህ ቤቲ እናቷ በሩን ከፍታ ወደ ጽናት ቤት ይዛት ገብታለች ማለት ነው። እንግዲህ ሂና ደግሞ የቤቲ ነርስ ሆናለች ማለት ነው። ሁለት እብድ ማለት ነው። ጽናት አሁን ላይ ህይወቱ አደጋ ላይ ነው። እንግዲህ እሷ ማበድ ነው። ከዚህ የበለጠ ምን ታደርገኛለህ? እያለች ከኪራ ጋር በጣም ተጠርተዋል ማለት ነው። ታሳዝናል በጣም ጽናግን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድንት ከበራችሁ ወድ ቤሰዎች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልহামዱሊላህ ወከራን በያላችሁ በሰላማችሁ ግዝት ይባልኝ ሰብስክራይብ ላይ ሼር ያረጋችሁ አድሶችም አህለ ሙሳህ ነባራችሁም ሼር ላይክ ያረጋችሁ አብራታቱኝ። እንግዲህ ጽናት ድራማ እንደቀጠለ ነው። የጽናት ፍቅር ያብባል ትደሰታለች ተወልድ ያለች እያንኛ እንግዲህ እነሱ ኪራ ደግሞ ሴት ያቀያየልባት ይዟል ማለት ነው። በጣም በጣም በጣም ኪራ በዛው በእውነት ማለት ነው እንዴ። አንዱ ሲሄድ አንዱ ሲመጣ፣ ምን አይነት ህይወት ነው? ከድራማ ውስጥ ምንድን ነው የምንማረው? እሺ ማለት ነው እንደዚህ ያለ ፈተና አለ እንዴ? ትግስትም እኮ ያልቃለ። እንግዲህ ባለፈው የኪራ የ የበፊት ጓደኛው እንግዲህ ቤቲ እንደምናቃት አብዳ ነበር። ነገር ግን እብደቷ አልተሻላትም እና እናቲቱ ግዴታ ሐኪም ይጃርኩኝ ሐኪሞቹ ከምትወደሰው ጋር ትቀመጥ፣ ከምትወደሰው ጋር አገናኛት ብለውኛል እና ግዴታ ልጄን እንግዲህ አሽረልኝ ከአንተ ጋር ትንሽ ትቀመጥ ብላ ግዴታ ለምነው ነበር። እሱም ድማ አልተቀበልም ነበር። እስተ መጨረሻ እንግዲህ የቤቲ እናት ከኪራ ቤት ይዛ መጣች ማለት ነው። ኪራም እንግዲህ በር ከፍቶ ሲወጣ ቤቲ ከእናቷ ጋ ሆና ነበር ያገኘውና ኪራ እንግዲህ ኑሮዬን አታመሰቃቅሉ፣ ይዘሽልኝ ተመለሽ። ልጅሽ እኮ ምስኪኗን ጽናትን ልጅ የገደለችና እኔንም እንደዚህ አደረገችና ስለዚህ ይዘሽ ቤት ተመለሽ ሂጂሽን ብሎ ቢላትም የጽና የኪራ እንግዲህ የቤቲ እናት ለለምንህ ብለ እንግዲህ ግዴታ እሱ በሩን ዘግቶ ቢገባም እሷ ግን ልጇን ወደ ኪራ ቤት አስገብታለች ማለት ነው። ስትገባ እንግዲህ ጽናት የለችም ነበር እንትና የፀናት እንግዲህ ህመም በጣም ከባድ ነው እዚህ ላይ ማለት ነው። በጣም ግራ የገባው ነገር ነው። በሆነ ግን ከድራማ ምንድን ነው የምንማረው ነው የገረመኝ። እንዴ አንድ ወንድ ሚስትን አግብተው ሲቀያየሩ ደግሞ ምንድን ነው ግን ድራማ፣ አሁን ላይ እየተበላሸ ነው። ድራማ ምንድን ነው የምንማረው? እሺ ከዚህ ድራማ እንዴ ፀናት እኮ በጣም ተጎዳሽ፣ ግን ተጠዋቱም ጀምራ በቃ ጉዳቸው አሁን ድረስ ለምን መጀመሪያ ሰው ይጎዳል? በእርግጥ አንድ እንግዲህ ፀናት አጀማመሩን አይተናል እና አሁን ተካሳለች እንጂ የዚህ ግን ያክል ምንድን ነው እንግዲህ ማለት ነው። ድራማው ምን እንደሚያመለከቶች አልገባኝም። እንግዲህ ሄና ናት ሄና ቤት ውስጥ እንግዲህ ነበረች እና ሄና ጋር ነበረ የተገናኘችው መጀመሪያ ቤቲ እንግዲህ ከዛ በኋላ እንግዲህ ቤቲ ቤቱ ተቀይሯል ምናምን እያለችው ስትላት አንቺ ማንሽ አንቺ ማንሽ እየተባባሉ ብዙ ቆዩ። ከዛ በኋላ ሄና እንግዲህ ፈርታት እያለ ኪራ መጣ። ከዚያ በኋላ ጽናትም እንግዲህ መጣች ማለት ነው። ይሄና እንግዲህ ጉድሽና ሰማሽም እያለች ስትነግራት፣ ምንድን ነው ምትዩ? ስትላት ህጅና ጉድሽን ስትላት፣ ከዚያ በኋላ ቤቲ እንግዲህ እያጫወታት እንግዲህ አብዳ ያገኘቻት ማለት ነው። አታስመስል እባክሽ፣ ምን ልትሰሪ መጣሽ? ምን ቀርቶሽ መጣሽ? እያለ ጽናት ስትበሳጭ ከዚያ በኋላ እንግዲህ አንቺ ናቅሻለሁ ምናምን እያለች ስንስትል ከዚያ በኋላ እንግዲህ ፀናት የትመሄደች ኪራ ማን ነው፣ ናሆሜን እና ምሩን ጠርታ እነሱ ጋር ሄዳ ነው ይህን ጓደኛችሁን እንግዲህ አንድ በሉት፣ እኔ አልቻልኩም፣ አቃተኝ እያለች ያለቀሰችው። ናሆሜን እና ምሩም እንግዲህ መጥተው ምንድነው ነገሩ ብለው ሲል እንግዲህ ቤትን አምጥታ አምጥተው ቤት አስቀምጧል፣ ስትለው ናሆሜ በጣም ነበር የደነገጠው። ምሩና እንግዲህ ናሆቤም ምንድን ነው ስራ፣ ምን እየሰራህ ነው? መቼ ነው አንተ የራስን ኑሮ የምትኖረው? እያለ ነው ወይም በጣም ተቆጣው። ኪራም ማለት ነው ኪራም ደግሞ እስኪ በእኔ ቦታ ሆናችሁ አስቡት፣ ተረዱኝ። አንዲት እናት እንዴት ነው ምንገረኝ ወርቃ ልጅና ድኔ ብላ ስትለምን ምንትን አላችሁ ተቸግሬ ነው ቢልም ናሆሚ እህቴን እየበደልክ እንደዚህ ዝማለልህ አልረድህም ብሎ ጽናትም እንግዲህ በጣም ተስፋ ቆርጣለች። በቃ እሷን አዲን እኔ ልበዲ ብላ ተቤት ወጣች ማለት ነው። ለተነከ ነው ያው እና ሴት እንደማይስማማ ሁለቱ እንደሚያብዱ እያወቀ ከዚያ በኋላ እንግዲህ ምሩም እንግዲህ እና ናሀሚና ኪራ ሲቀሩ ምሩም ወጣች። ሁሉም ያልተረዱትም ኪራ እንግዲህ ጥቶት ወጡ ማለት ነው። በጣም ያሳዝናል። ሄና እንግዲህ የቤቲ ነርስ ሆናለች ማለት ነው። ሁለቱ ብድን። ሄና ደግሞ የምታስጠላኝ ነገር ይህንን ጸጉሯ ነው። ይህ ለምንድን ይህን ጸጉሯ የምትቆለለው? ሲያስጠላ ደግሞ እሱን እሱን ደግሞ ለብሳ ኮሽና ትገባለች። ያዩ ውዲ ውድ እኮ እና እንግዲህ ፀናት መጣ ተስፋ ቆርጣለኝ። ከዚያ በኋላ እንግዲህ ለአይት እየተነሰ እየጠበጠቻቸው እንግዲህ እኛ ማንሷነት እኛ ደግሞ በጣም ያሰራባቻት ነው። አይ ቤቲ፣ ከዚያ በኋላ እንግዲህ ምንድን ነው የወሰነችው? ጽናት እናውራ ስትለው በቃ እቺን ሴት አውጣልኝ ከቤቴ ስትለው፣ እስኪ ለምነችኝ፣ ምን ላድርግ ስትለ፣ እኔ ለምን አለሁኝ? እስኪ እሱ እንደሱ፣ እኔ ለምን አለሁ? በቃ እሱ አልለምንህና እሱ ያናችሁ ሆነና ለእኔ ሰላም ስጠኝ እያለችው ነበርና። ከዚያ በኋላ እንግዲህ ጽናትም እንግዲህ እያሳለፈችው ለእሱ ብላ መጽዋት የከፈለችው እያንጣጣ ስትናገር ማለት ከቤት አስወጥታ የነበር ተመለስ፣ ስመጣ ነው የቀበድከኝ፣ ሁለተኛ መጥቼ ነው እንደዚህ ሆንኩት እያለች ለአንተ ፍቅር ምን ማበደ ነበረብኝ ለአንተ በማፍቀር እያለች እየተጸጸተች ከዛሬ የተወጣችው መጽሐዋት ሁሉ ስትናገር እንግዲህ አንተ እንደም እንደማታፈቅረኝ ያውቃለሁ እያለች ስትጸጸት፣ አማራኛ እንግዲህ እየተላለፈ ሲመጣ በነዴት ኪራም እንግዲህ ሲናድድ ያውቀውም በጥፊ መታ ማለት ነው። በስተ መጨረሻም እንግዲህ ማድረግ የማይፈልገውን ነገር እሷ በጥፊ መቷታል። ጽናትን ማድረግ የማይፈልገውን ነገር ስትጸጸት አለ። ብቻ የኪራና የጽናት ህይወት በጣም አደጋ ላይ ነው ማለት ነው። በጣም ከባድ ነው። ግን የጽናት ነገር በጣም ያሳዝናል በእውነት ማለት ነው። ድራማው ግን ምንድን ነው የምንማረው? በእውነት አንድ ሴት ልጅ ከተበደለች አንድ ጊዜ ደግሞ ይመካስ አለባት። አሁን ላይ መካስ ነበረባት እንጂ የዚህን ያህል በደል ምንድን ነው ማለት ነው እንዴ። ሴት ልጅ በደል ያውቁም እንጂ። ለማንኛውም ጽናት በጣም ታሳዝናለች። ላይ የኪራ ጥፋት ነው ሙሉ በሙሉ ማለት ነው። እኔ እንደምለው እናንተ ምን ትላላችሁ ተመልካቾች? ለምንድን ነው ሲል ልጅ ማይ በደንብ ከሴር በኩል እንደምን ከጽናነን ማለት ነው። ጽናት ነው የምናብረው እንግዲህ ብቻ ቀጣዩን እንጠብቃለን። ውድ ቤተ ሰዎች ሰብስክራይብ እያደረጋችሁ